ቢስሚላህ አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዓላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የአላህ ስብሃነሁ ወተዓላ አለ ፈቃድ ሆኖ ማታ እንደ መግቢያ ሆኖ ማብራሪያዎች ቢበዙም የተወሰነ ደረጃ ለማየት ሞክረናል። የሸይጧን መግቢያዎች የሚለውን የሸይጧን መግቢያ ለማንሳት እንደሞከር ነው። በጣም ብዙ ናቸው። ከሸይጣን የተጠበቀ ሰው ህይወቱ ራሱ ያማረ ህይወት ነው፣ የሚሆኑ የደስታ ህይወት ይኖራል። ከኢባዳ መዘናጋት የሚባለው ገፍላም አይኖርም። ሌሎች መጥፎ የሆኑ ነገሮችም ሸሮች አናሳ ይሆናሉ። ስለዚህ ለሸይጣን ተንኮል የሰው ልጆች እጅግር ሰጥቶ ተሰባብሮ እንዳይቀመጡ እስላም ላይ ያስቀመጣቸው መፍትሄዎች አሉ። በሸይጣን ወጥመድ መግባት ማለት ከፍተኛ ጉዳት የሚያመጣ ነው። ትልቅ ህሳራን ያመጣል። በሸይጣን ቁጥጥር የገባ ሰው ልክ በአሁኑ ጊዜ በሪሞት የሚንቀሳቀሱ ነገሮች በሪሞት እንደሚንቀሳቀሱት ሸይጣን በሪሞት ነው የሚያንቀሳቀሰው። ግን ከሸይጣን ወጥመድ የዳነ ሰው ትልቅ ኸይር አለ እሱ ጋር። ከራሱ አልፎ ተርፎ ለሌሎች በጎን ነገር ማበርከት ይችላል። ስለዚህ ማታ ያቆም ነው። አዑዙ ቢከ ሚን ሐመዛት ሸያጢን የሚለው ነው ለነቢዩ ዓለይሂ ሰላቱ ወሰላም። ሐመዛት ከሸይጣን ውስወሳ በአንተ ጠበቃለሁ ብለህ በላ አላቸው ለነቢዩ ዓለይሂ ሰላቱ ወሰላም። ቁርአን ወይንም ደግሞ ሱና ላይ ስንማረው ትኩረት እንድንሰጠውም ጭምርና ሸይጣን የሚባል ጠላት አለብን እንዴ ብለን እንድንማርም ጭምር ነው የሚያደርገን። አሁንም ወደ ተቃራኒ ቡድኖች ወይም ደግሞ ሌሎች አካሎች ስንሄድ ሸይጣን ማለት ምንድን ነው? ሸይጣን የሚባል ነገር የለም ሰው ሰው ነው፣ እንስሳ እንስሳ ነው፣ ድንጋይ ድንጋይ ነው፣ እንጨት እንጨት ነው የሚሉ አሉ። በቃ ተፈጥረናል እንኖራለን፣ እንሞታለን እንደ እንስሳ የሚያስቡ ሰዎች አሉ። ላ ሸይጣን አለ። ሸይጣን የሰው ልጆችን ኮርቻ ጭኖባቸውም ይሁን ያለ ኮርቻም በባዶ ይጋልባቸዋል። ስለዚህ ለነቢዩ አለይሂ ሰላቱ ሰላም ከሸይጣን ትንከሳ እጠበቃለሁ ብለህ በል አላቸው። ወአውዙ ቢከ ረቢ አይህድሩን እንዳይጣዱኝም ባንተ እጠበቃለሁ ብለህ በል አላቸው ለነቢዩ አለይሂ ሰላቱ ወሰለም። ለነቢዩ የሚነገር ወይንም ደግሞ ወደ ነቢዩ አለይሂ ሰላቱ ሰላም የሚመጣ መልእክት ለኛ ስንቃችን ነው። የጠዋት ስንቅ ያስፈልጋል። የከሳት ያስፈልጋል የኩለ ሌሊት ያስፈልጋል የኩለ ቀን ያስፈልጋል። ስንቅ ያስፈልጋል። በየሰዓቱ ሙስሊም ስንቅ አለው። ያም ስንቅ ምንድነው? አላህን ወደ መፍራት፣ ከሸይጣን ተንኮል ወደ መራቅ መጠጋት ነው። ሚን ሐመዛት ሸያጢን ማለት አይ ነዘጋት ሸያጢን የሸይጣን ትንኮሳዎች አሻግለት፣ አንዚክሪላ ያም ትንኮሳው ምንድነው? ካላህ ኢባዳ እንደዘነጋ ያደርጋል። ማታ ኡስታዝ ከደርስ በኋላ ሲያነሳላችሁ እንደነበረው ቤተሰቦቻችንም ደስ የሚል አይነት አክላቅ እንዳይኖራቸው እንዳናደርግ መሽጉል ያደርገናል። በምን መሽጉል ነው የሚያደርገን በሙብተድር ላይ ረድ ማድረግ በምናምን ቢሆን ቆንጆ ነው። ይሄ ከእሱ ጋር አንደኛው ፋይት ነው። ይሄ ዝም ብሎ በር ላይ በመቆም መስጊዳውን መስጊድ ቁጭላል አይደለ? ሰው እዚህ ጋር ከመቀመጥ እዛ ጋር ጫማ የሚታሰርበት ቦታ ላይ ወጥቶ መቀመጥ የሚወድ ሰው አለ። ከመስጊድ አንስቶ እዛ ጋር ወጥቶ ያስቀምጠዋል ምንድነው የምትጠቀመው እዛ ጋር በመቀመጥ ምንም እሺ ውጭ ነበር እና አይደል አስፋልት እኮ ነበር አይደል እዚህ መዛ ውጣ እንጂ ውጣ አረ ውጣ ሰው ውጭ እየነገዱ ነው ውጣ ውጣ ውጣ ውጣ ይወጣል ቢነግድ እኮ ጥሩ ነው ስጦታ ታገኘዋለህ ባጃጅ ተራ ቆሞ እያወራ ታገኘዋለህ ይሄ አሁን የሸይጧን መረቡ ነው በቃ መረቡን ይዘረጋል ይዘረጋል ይዘረጋል ይዘረጋል ለዚህ ነው ሙእሚኖች ሁሌ ትግል ላይ ናቸው ህጻናቶችን አይታችኋል? ሁለት ሰዓት ህጻናቶች ይዋጣልን ብሎ ያኛው ይጥለዋል ይነሳል፣ ይሄም ይጥላል ይሄም ይጥለዋል ይነሳል። በቃ ሌላ ጊዜ እንገናኝ በለው ይለያያሉ፣ ህጻናቶች። ሙእሚኖች ከሸይጣን ጋር እንደዚህ ናቸው። በቃ ይሞክራል፣ ትሞክራል፣ ይሞክራል፣ ትሞክረዋል፣ ይሞክራል፣ ትሞክረዋል፣ ሰልችቶት ይሄዳል። ትናንትና እዚህ ጀማ የሰገዱ ሰዎች እስካሁን የተኙ ሰዎች አሉ። ያስራል፣ አለ ነብዩ አለይሂ ሰላቱ ወሰላም፣ ገመድ ይመጣል ከዚህ አንድ ያመጣና ያስራል፣ ተኛ። ገና ነው ቃል ሰዓት ይደግማል፣ ያስራል፣ ተኛ። ገና ነው

ያም ከአላህ ዝክር ደነዝ ያደርጋል በቃ ሀዲስም ቡኻሪ ሙስሊምም ሌሎችንም ክታቦችን ነውም ቀርተል ምላስ ዝክር ልትል ስትል አይከፈትም። ዝክር ልትል ይከብዳል በቃ አንዳንድ ቦታ አላህ ከሸይጣን ተንኮል የጠበቃቸው ሰዎች አላያቸው ቢሮ ላይ ቁጭ ብሎ ቁርአን ይቀራል መኪና ላይ ቁጭ ብሎ ቁርአን ይቀራል መንገድ ላይ ሲሄድ ይቀራል እርሻ ቦታ ላይ ይቀራል አጥር ሲያጥር ይቀራል ይቀራል ይቀራል ይቀራል አይገደብም በቃ ሸይጣን እዚህ አካባቢ መድረስ ነሱ ሞት ነው ዝክር ከሱ ጋር ተላምዷል። ሸይጣን እዚህ ጋር ለመግባት ይከብደዋል። ግን ይተዋል እንዴ? አይተው ተስፋ አይቆረጥ። እኔ እቀመጥባቸዋለሁ፣ ከፊት ለፊት፣ ከኋላ፣ ከግራ፣ ከቀኝ፣ ከምን እመጣ እመጣባቸዋለሁ። እስከ መቼ ድረስ? ተሳክቶለት ጀሃነም አብሮ እስኪገባ ድረስ። ስለዚህ ቢዚ ያደርግሃል፣ አንዝክሪላ አላህን ከመዘከር ነቢዩ ዐለይሂ ሰላቱ ወሰላም

ስንቶቻችን ነው የምንለው፣ በቃ ቢዚ ቢዚ አድርገናል። ዝም ብሎ ማየት ብቻ መስማት ማየት ብቻ ይሆናል። የዛኔ የኢማናችንም ኑር እንደዛው ነው የሚቀነሰው፣ የውስጥም ኑር እየቀነሰ ይላል። አንድ ሰው ወንጀልን በተዳፈረ ቁጥር ጥቁር ነጥብ ጠብ ይላል፣ ጠብ ይላል፣ ጠብ ይላል። ከዛ በኋላ ይሄ ጠብታው ካሸነፈው ሙሉ በሙሉ ይዘጋላል። ከዛ በኋላ ላ ያዕሪፉ ማዕሩፈን ወላ ዩንኪሩ ሙንከር አሉ ነቢ ዐለይሂ ሰላም። ይሄ ነጭ ወረቀት ነው ለህፃን ልጅ ምንድን ነው ብትለው ነጭ ወረቀት ነው አይልም።

እስላም ላይ ያሉ ዳዒዎች አሊሞች የሚያክሙት ሁሉ ነገርን ነው የሚያክሙት። የአኼራን የዱኒያን ጉዳይ፣ የሰውነትህን ጉዳይ ሁሉ ነገርን ያክመዋል። ለምን ራስህን የምጠብቅበትን ነገር ይነግሩሃል። በደንብ በቃ መንፈሳዊ የሆነ ሕክምና ከአላህ ዝክር የሚያዘናጋበት የሆነ አያህድሩን አየኩኑ መእየ ፊ ኡሙሪ ከእኔ ጋር እንዳይሆን በጉዳይ በማንኛውም ጉዳይ በማንኛውም ጉዳይ ከእኔ ጋር እንዳይሆን ጠብቀኝ ጌታዬ አላህ በማንኛውም ጉዳያችን እጁን እንዳይከት ያደርግልን። ሹፌሮቹም ጋር ብትሄዱ አንድ ጊዜ የሆነ ልጅ አይሱዚ መኪና ይነጣል። ለሊት በወልቅጤ በኩል ወደ አዲስ አበባ የሄደ ሄዳል። መኪናው እርሻ ውስጥ ገብቶ ወጥቶ ወጥቶ ወጥቶ ወጥቶ ወቶ ዳገት ላይ ሲደርስ መኪና ወደ ኋላ ተገልብጦ ልጁ ምንም አልሆነ። ምን ሆን ከስለው እንደ ትራፊክ ውጭ ወጣና ይሄ መንገድ አይደለም፣ ግብ አለኝ በዚህ ገባዋል ወደ ውስጥ ትራፊክ ለሊት ዘጠኝ ሰት ትራፊክ ይኖራል።

ወሻያጢን ሸይጣን እኮ ያህድሩ እንደ ኩል ሸይን፣ ሁሉም ቦታ ላይ ይጣዳል፣ አይቀርም። ማታ እንዳነሳውላችሁ ብክራ የሆነች ፈልገህ ቤት ተከራይተህ ታመጣልህ አይደል? ዝክርህ ካላልክ አብሮ ከአንተ ጋር ነው፣ በቃ ይቋደሳል። ምግብስ ነግደህ፣ ለፍተህ፣ ደክመህ ይዘህ ትገባለህ አይደለ? ያላህን ስም ካላነሳበት አብሮ ይበላል፣ አብሮ ይበላል፣ ከአንተ ጋር አብሮ ለብሶ ተኝቶ ተመቻችቶለት ሙቆት በሰራኸው ቤት ፏ ብሎ ያድራል። አማ አላህን ካወሳ ማደሪያም የለም ምግብም የለም። ወይ ላችሁ ተገለሉ ብሎ አብሮ ይዳል። ከጓዶች በሁሉ ነገር ሸይጣን አለ። የሸይጣን ተንኮል በደንብ መታወቅ አለበት። የወላጆቻችን እኮ ክብርም ያሳጣቸው የሱ ሸራል ከጅነት እንዲባረሩ ያደረጋቸው ተከብሮ በትልቅ ከበሬታ ጅነት ውስጥ ገብቶ የነበሩት ደላሁማ ብሩር አ እኔ እኮ ለእናንተ መካሪ ነኝ አላህ አትንኩት ያላቸው ዛፍ አላመላክታቸውም። ደግሞ ማይወገድ ዞር የማይል ነገር ስልጣን ነው እኮ ነው ማመላክታቸው፣ አላቸው ወስዶ ከተታቸው። አላህ አትንኩ ያላቸውን ቅጠል በሉ። አካላቸው ላይ፣ ላያቸው ላይ ልብሶት የነበረውን ልብስ ወሰደባቸው። አላህ ከራማቸውን ገፈፋቸው። ለዚህ ነው ወንጀል የሚዳፈር ሰው አላህ ከራማውን ይገፈዋል። ምናልባት ተደብቆ ወንጀል የሚሰራ ሰው ከዕለታት አንድ ቀን ሰዎች አጠገብ ደግሞ ያዋርደዋል፣ አይቀርም። ኢብኑ ቀይም እኔ በታሪክ አላቅም ወይም በታሪክ አይታወቅም ይላል ምን አንድ ሙእሚን የሆነ ሰው ሰጋጅ የሆነ ሰው ጾመኛ የሆነ ሰው እንዴት ሊሞት ሲል አባ አባ ልጆቼ መኪናዬን ግቢውን ዝጉት በሩ ዝጉት የሞተሩን ቁልፍ ምናምን እያለ አቅባው ተበላሽቶ አይሞትም አለ ኢነላህ ላ ዩዲዑ አጅረል ሙሕሲኒን አላህ የበጎ ሰሮዎችን ሥራ አያበላሽም ስለዚህ ያንን አልቀበልም አለ የምቀበለው ቤት በኩል ነው አለ ይሄ ሰውዬ የሆነ መጥፎ ነገር አለው። ያቺ ትመጣበታለች ሊሞት ሲል ሊሞት ሲል ከችልበት አለ እንጂ፣ እንዴት አንድ ሰው እየሰገደ እየጾመ እየቀራ እያስቀራ ላላህ ጎንበስ ቀና እያለ ሊሞት ሲል አቂማ ይበላሽ? አላህ የሰው ልጆችን ምን እንዳይበላ አይበላም። ተደብቀን ብትሰራ አንድ ቀን ያዋርዳል፣ አይቀርም። ወንጀል በግልፅ የሚሆን በድብቅ መራቅ ያስፈልጋል። ሰቦች ድሮ ትንሽን ወንጀል እንደ ተራራ እንቆጥራት ነበር። እናንተ ትልቁን ሰርታችሁ ምንም ቦታ ሰጡትማ። ምንም ብዙ ጊዜ አሁን ሴቶች ራቁት መሄዳቸው ምናምን ተላምደን የምናውቀው ሰው ራቁት የምትሄድን ሴት አቅፎ ቢሄድ አይገርምም እኮ ብዙ አይገርምም። ትንሽ ነው የሚገርመው፣ ከገረመ ትንሽ ነው የሚገርምን። ቤታችን ውስጥ ልጆቻችን ዘፈን፣ ቴሌቪዥን ላይ ወይንም ደግሞ ሞባይል ላይ ቢያዩ ስለተላመድ ነው፣ ብዙም አይደለም እና ልናዋግዘው እንችላለን፣ ግን ብዙ አይዘገነንም። ምንድነው ተላምድነዋል? ወንጀሉን ትላመደዋል በቃ ስትሰራ ስትሰራ ስትሰራ ስትሰራ። ይሄ የሸይጣን ከይድ ነው ራሱ ነው እኮ በቃ ሸይጣን እኮ ነው አብዛኛው ሙብተኒ እኮ ሸይጣን እኮ ሥራ የሚሰራበት። ሌላ ምን ይመጣ፣ ሸይጣን የሚመጣው ይመጣው በማን በኩል? ራሱ ኮ አይደለም፣ ከራሱ ጋር የነበረውን ነው። ኡስታዙን ይልክበታል፣ አደባ አድርጋ፣ አንተ ገናን አልቀራ፣ ትንሽ ነው ጨምር፣ ሰርፍ ጨምር፣ በላጋ መንጥቅ ጨምር፣ ጨምር፣ ትንሽ አሁን፣ ስለ ሙብተኒ የምታወራበት ጊዜ አይደለም፣ ተረጋጋ፣ ገና ነው ጊዜው፣ ለዚህ ራሱን የቻሉ አባቶች አሉት ይለዋል። በቃ ያስተኛዋል። እሺ ይለዋል፣ አረ አስተኝቶት፣ አልብሶት ሌላ ሰው ይፈልጋል ይሄዳል። በቃ ብርድ ልብስ አልብሶታል። ስለዚህ ሸይጣን

ዝሙት ያለባቸው ቤቶች ወይ ሴተኛ አዳሪ ሴቶች ያሉበት ቤት ማብራቱ፣ ሙዚቃው፣ አካባቢው ላይ ያለው ጉዳጉዳ ላይ ሸይጣን ያጨበጭባል። በቃ ቀውጢ ነው። ምናልባት እኮ እዛ ቤት የሚገባ ወይም ደሞ ዝሙት የሚፈልገው ሰውዬ እኮ ማንም ያነካት ማንም የማያት ቆንጆ የሆነች እኮ ምስታለችው ቤት ይሄ አይፈልግም፣ ያስጠላዋል። ይሄ ይሄ ምንድነው እጅ ላይ አይደል እንዲያለው፣ ነገ ከነገ ወዲያ፣ ሮብ፣ ሐሙስ፣ ጁማ፣ ቅዳሜ ቀን ስምንት ሰዓት ብትፈልግ ታገኘዋለህ። ይሄን ይለዋል፣ ሂድ እዛ ከዛ በኋላ እዛ ዝሙቱን ሲያጨማልቅ መጠጡን ሲያጨማልቅ ያድርና ቀስ ብዬ ቤት እገባለሁ ብሎ ማስቲካ እየበላ ቤት ሊገባ ይዘጋጅና ልክ ቤቱ ላይ ሲደርስ ዱብ ይላል በር ላይ ምን ነው ስካሪው ይነሳባቸዋል። ከዛ ምስት ልጅ ተሸክሞ ቤት አስገብቶ ያስተኝታል። አባባ ሰክሯል። እንዲ ነው የሚጫወተው ሸይጣን በሰው ልጅ። ወቀ አለው እኮ ቤት አቅል ያለው ሰው እንኳን ብዙ ሰው የሚገናኛትን ሴት ፈልጎ ምግብ ቤት መሄድ ይቀርና ብዙ ሰው የበላበትን ትሪ ሳይታጠብ ይበላበታል። ሰው ምግብ ቤት ገብቶ ይበላበታል። አይበላም ግን ሸይጣን በቃ ጭንቅላቱን ዴድ ያደርገዋል። ቤት አለ ሚስት አለች፣ ወስዶ እዛ ዝሙቱ ላይ መጣል ነው በቃ ይኸው ፋይሻ ላይ ይጥላቸዋል። አላማ ተጠንቅም። ለዚህ ነው ትራቁታቸው የሚሄዱ ሴቶች እኮ የእሱ ወዳጆች ናቸው። በቃ የሚጣሩ ወደ ኔና ወደ ኔና ወደ ኔና ወደ ኔና እያሉ እኮ የእሱ ስርዓት የሚሰሩ ሰዎች ናቸው። ሀታ ሙስሊሞቹ ማታ ላይ የሌለባት ጸጉሯን እንዲህ ለማቆም እያበጠረች ታድራለች ሊፒስክ ቻፒስክ እየተቀባች ታድራለች። በጣም አጂቡ ደግሞ የሚገርመኝ ወላሂ <سؤال> ባል ያላቸው ሴቶች እንደዚህ ያደርጋሉ። ምን ሊያደርጉ ነው? የሸይጣንን ስራ አሰርቶ ሊመጡ። ብቻ ምናልባት ዝሙት እኮ ላታደርግ ትችላለች። ምን ስራ ነው? ወንዱን ቢዚ ታደርጋለች። በቃ እያያት ማሻላህ ይላል ሙስሊሙ። ካፊሩ ደግሞ ኦሆ ይቺ ከየት ነች ይላል። እንዲህ እያደረገች እያተራመሰች ያላህ ላዕና እየወረደባት ማታ ቤት ትመጣለች። ያላህ ላዕና እርግማን እየወረደባት የማን ስራ ነው የምትሰራው? የሸይጣንን ስራ አላያችሁ አሁን ቲክቶክ ላይ የሚረብሹ የሙስሊም ሴቶች አላህ ሄዳ ይስጣቸው። ስንት ልጅ ወልዶ ለእስላም ትልቅ ውለታ መዋል እየቻሉ ያንን መልካቸውን ያንን አንደበተ ርቱዕነታቸውን ይዞ ከካፊር ጋር ሚዲያ ላይ ቲክቶክ ላይ እየተጨጋጨቁ ይውላሉ። የሸይጧን ተንኮል ነው። መድረሳ ቢገቡ ማስቀራት የሚችሉ ማስለም ቢፈልጉ ማስለም የሚችሉ መቅራት የሚችሉ መቅራት የሚችሉ ማስቀራት ቢፈልጉ ማስቀራት የሚችሉ ሴቶች አቸው ወጥቶ የት ነው ምታገኛቸው? ቲክቶክ ተራ ቲክቶክ ጎግል ቴሌግራም ዩቱብ ላይ ታገኛቸዋል። የማን ወታደሮች ናቸው? የሸይጣን ነቢዩ በዚህ ያዘው አሉ አላዘዙም። ቀርነ ፊ ቢዩቲኩና ወላ ተበረጅነ ተበሩጀል ጃሂልየት ልዑላ አላላ ቤታችሁ ላይ እርጉ አላቸው። ሴቶች ውበታቸው ይሄ የሴቶች ውበት እልቅናቸው፣ ክብራቸው ቤታቸው ላይ ቁጭ ብሎ የባላቸውን ሀቅ የልጆቻቸውን ሀቅ የዲናቸውን ሀቅ የጎረቤትን ሀቅ ማዘጋጀት ነው እንጂ ቲክቶክ ላይ እንደዚህ ይረበሻል እንዴ? ደሞ እኮ ትልቁ ወንጀል እኮ በዲን ስም ቲክቶክ ላይ መውጣት እኮ ነው። መጥፎ በዲን ስም እዛ መግባት። ምናልባት ላስተምር ነው እንደዚህ ነው እንደዚህ ነው አንዳንዶቹ። በል እንደውም አላህ ከሸራቸው ይጠብቀን። የሙስሊሙ ማህበረሰብ አጠቃላይ ሙስሊሙ ስማቸው ብቻ ሙስሊም ነው። እስልምናቸው ትክክል ነው ትክክል አይደለም ብሎ እንዴት። እስልምናቸው ትክክል ቢሆን ቲክቶክ ላይ አይመጡም ነበር ይላል አብዛኛው። ዝም ብሎ ኖርማኑ ሰው አንድ ሰው መጥቶ በሷ ረዳ አደርጋለሁ ሲል ያስተዋውቃታል ከህዝብ ጋር እንደው ካፊር ነች ብሎ ህቁም ባይዘጥም፣ የሙስሊም ስም ቢኖራትም እስልምናዋ ላይ ግን ጉድለት አለ። ትክክለኛ ሙስሊም ብትሆን ኖሮ እዚህ አትመጣም ነበር ይላል። አንድ ጊዜ ቴሌ ባር የሚባል ሰፈር አለ። እዛ አካባቢ ሂጄ ኮፍያ የለብሻለሁ፣ ጀለቢያ የለብሻለሁ። ሽንት ያዘኝ በጣም አመመኝ ኩላሊቴን የምገባበት አጣሁና የሆነች ቤት የሆነ ልጅ ጠይቀው ግባ አለኝና ገባሁ። ስገባ መጠጥ ቤት ነው። አንድ ብድግ ብሎ ተነሳለ። ኡሳስ ኡሳስ እዚህ እዚህ አያቸው አይደል፣ ደነገጠ። እንዴት የመስጊድን የነብዩን አለይሂ ሰላቱ ወሰላም የሰሃቦቻቸውን የሚገልጽ ነገር ያደረገ ሰው እዚህ እንዴት ትመጣለህ? የራሱ ምንም አልመሰለው። ይሄው ትክክለኛ አእምሮ ያላቸው ሙስሊሞች የሆነ ሰው ወንጀል ጋር ሲሄድ እስልምና ጉድለት አለበት ብሎ ነው የሚያስቡት። አንተ መታህ ከሱ ጋር ትቀላቀላለህ ለዚህ ነው የአህለ ሱና አሊሞች ከወንጀል ተውበት ይደረጋል ከቢዳ አይደረግም የሚሉት። ዝሙት የሚሰራ ሰው ሐላል ነው ቆንጆ ነው ይላል አይልም። ስጋራም የሚያጭስ ሰው የነቢዩ ሱና ነው ይላል አይልም። የሚሰርቅ ሰው ሰረቅተ ብያለሁ ይላል አይልም። ሁሌ ግን ማታ ማታ ቢሆን ትንሽ ይማን ያለ ሰው ይረብሸዋል። ያ አላህ ከእንዲህ አይነት ፈትና ነፃ አውጣኝ ይላል። ቢዳ የሚሰራውስ ትጣፍጠዋለች። ኢየሱስ ፍቅርን የሰበከ ጌታ ነው ይላል አይደል? ክርስትና ነስልምና እንደ ነው ይላል። የሰው ልጅ የሚከበረው በስጋው ነው ይላል። በቃ

ዘቢ ደዳገት ነው። ከላይ እዚህ መኪና ተንከባሎ መጥቶ ጉድጓድ ውስጥ ቢገባ ለመመለስ አይከብድም። ወደ ላይ አንድ ሰው፣ ሁለት ሰው ገብቶ ተሸክሞ ያወጣው ላይ የነበረበት ቦታ ያደርሰዋል። ብዲያ እንደዛ ነው። አንዴ ከቀመስካት አላህ ይጠብቀን፣ ከመቅመስ ከቀመስካት አትመለስም። ግን ወንጀል ላይ ያሉ ሰዎች ከዕለታት አንድ ቀን ይመለሳሉ። ለምን ጭንቅላታቸው ላይ ሴብ ያደረጉት ምንድነው? ከዕለታት አንድ ቀን አብዴት አድርጓለሁ ነው። እንደዛ ነው ወይ ዲሌት አድርጓለሁ ወይ አብዴት አድርጓለሁ። በል እንደውም አንዳንዱ ሌቦች እኮ ትንሽ ባጃጅ ምገዛበትን ባገኝ እኮ አቆም ነበር ይላሉ? አንዳንዶች የገጠሮቹን ደግሞ ማረሻ ማርስበት ካገኘው ሌላውን ይተዋል። እንደው ድሮ የሰው ሱቅ ተቀጥሮ የሚሰሩ ሰዎች አንዳንድ ሰዎች ሳውዲ የሚሄዱበትን ብራ ብቻ ይዘው ይላሉ። ሳውዲ የሚሄዱበትን አልፈቀደላቸውም እኮ ሰውዬው። በምን ነው የሚወዝዱት? እመልሳታለሁ ብሎ ይወዝዳል። ይቻላል ብሎ እኮ አይደለም የሚወዝዱት። ወንጀል ላይ የሰው ልጅ ያንያል 100% ዘሎ አይገባም። ይቻላል አይልም። ቢድአን የቀመሰ ሰው ግን ሐዲስ ወላ ፋህሻ በሆነ ነገር አስጠሊ በሆነ ነገር ያዛቸዋል። ወልሙንከር እንዲሁም ደግሞ መጥፎ በሆነ ነገርም ያዛቸዋል። ይህ ደግሞ መጥፎ የሆነ ነገር በዱኒያም በአኪራ ማታ እንዳነሳ ነው ይጎዳል። አሁን ስጋራ የሚያጨሱ ሰዎች መጥፎ ነገር ነው። አረ እሺ ስጋራ የሚያጭስ ሰው እንደዚህ አይታታቅም። በምን ይታወቃል? ጠረኑ፣ ሽታው። ሰው ሽንት ቤት ሊገባ ማክስ ለብሶ ይገባል። እሱ ራሱ ቆሻሻ ወይ ደግሞ ሽንት ቤት ይሰራ ላፉ ናዑዙ ቢላ ምስቱ። ልጆቹ፣ ጓደኞቹ፣ አካባቢውን ይረብሻል። ከዛ በኋላስ ከንፈሩ ይጦቅራል። ከዛ በኋላስ እጃቸውን የሚቃጠሉ ሰዎች አሉ፣ ሲያጨሱ እጃቸው እሳቱ እዚህ ያቃጠላቸው። አዑዙ ቢላ አላህ ከእንዲህ አይነት ፍትና አይወጣ። ይኸው ሙንከር አስጠሊ በሆነ ነገር ወስዶ ያስገባሃል። ወጣ ራስህን እያነደድከ ትኖራል። ጀናዛ አጣቢዎች ምስጢር ጠባቂ መሆን አለባቸው። እስላም ይህን ነው የሚያስቀምጠው። አንዳንዶቹ አምልጧቸው ሲናገሩ፣ ስጋራ የሚያጨስ ሰው እንዲሁ እናውቀዋለን ይላል። ሲመጣ ገና ጀናዛው የሚመጣበት እቃ ይሞላው አልፈሳሻል። ከታች ከላይ ከምን መያዝ አይችልም ስጋራ የሚያጨስ ልክ ነፍሱ ስትወጣ ሰውነቱ ኦፕን ይሆናል። በሽንቱና ይዝም አዙ ቢላህ አላህ ይጠብቃል። በጣም ነው የምንቸገረው የሚሉት ስጋራ ያጨሰው ሰው በራሱ ላይ ድራማ ይሰራል። ይህ ሸይጣን ነው የሚገፋፋው። ከምን የመጣ ነው? ትንሽ እናድዳለው ከሰዎች ጋር መግባባት አልችልም። ማን ነው ስራ የሚዘራበት? ሸይጣን ሌላ ማና ነው? አማ መፋቂያ አንተ ጥቅመ ውሃ አንጠጥተ ቁርስህን በልተ ካስፈለገ ቡና አንጠጥተ ዝክርን እያልክ ቁራን እየቀራ ዳዋ እያደረግ

አረ ቆፍረህ እዚህ ውስጥ ገብተህ ግንብ ይሰራብና አውራ የትም አውራ ይሰማል። አላ የትም ሰሚ ነው። አሊም ደግሞ አዋቂ ነው። ጠልቅ አዋቂ የምትናገረው ልትናገረ ያሰብከውን የተናገርካትን ወደፊት የምትናገራትን የሆነችዋን፣ ያልሆነችዋን ብትሁልን ምን የምትሆን ሁሉን ያውቃል። አላ አዋቂ ጌታችን ሁሉን ነገር አዋቂ የሆነ ጌታ ነው። ሱረቱን ኑር ሀያ አንደኛው ቁጥር ላይ ይገኛል። ይላል እናንተ የአደም ዝርያዎች ነቢዩ ዐለይሂ ሰላቱ ወ ሰላም በዚህም በደንብ ስራ ሰርተዋል። ይህ በዘር መከፋፈል፣ አንዱ አንዱን መተቸት፣ ይሄም አንደኛው የሸይጣን ስራ ነው። ያው ጊዜ ቢያንሰንም እንዲህ አንኳር ነጥቡ የሚፈለግበትን ነገር አንስተን ትንሽን ብንቀራ በቂ ነው። የአደም ዝርያ መሆናችን በደንብ ማወቅ አለብን። በቀደም ሳውዲ የሆነ ሱፐርማርኬት ገባውና የሆነ ስተሰራ አንድ ሳውዲ

ከአሜሪካንምና ከገጠርምና ከየትምና አላህ ዘንድ ለሰው ልጆች ቦታ ደረጃ ያላቸው በተቅዋ ብቻ ነው። ነብዩ ይሄንን ገረሰሱት። እኔ ያጠገባቸው እያለሁ አሉ ነቢዩ ለሰላቱ ሰላም ዋነ በይና አዝሁሪኩም አሉ ነቢዩ ደውሃ ፈኢናሃ ሞምቲና አሉ ነቢዩ ለሰላቱ ሰላም እኔ ያጠገባችሁ እኚህ አይባልም እንደዚህ ነውር። የትም መስቃንሁን ኦሮሞውን፣ ትግሬውን፣ ሶማሌውን ምንም ሁን ልትወደውና ልታፈቅረው ልታከብረው ልታስጠጋው የሚገባው በተቅዋው ነው እንጂ በዘር ከሆነ ገና ይቀራል። አሁንም እኛ ጋር ችግራል። ብዙ ጊዜ ዳዋ የሚበተንበትም አንደኛው መስመር ይሄ ነው። በዘረኝነት ይገባና ዳዋውን ማቆም፣ ይሄ መጥፋት ያለበት መጥፎ ነቀርሳ ነው። እናንተ የሰው ልጆች ወይ ላየፍትነነኩም ሸይጣን፣ ሸይጣን እንዳይፈትናችሁ ይላል። አላ ከማ አክረጀ አበወይኩም ምን ልጀና ወላጆቻችሁን ከጀነት እንዳስወጣው አላህ ይሄን አትንኩ እዚህ ጋር ተጠቃቀሙ ብሎ አስቀምጧቸው ነበር አይደለ? መጣና አታለላቸው፣ በሉ ክብራቸው ተገፈፈ፣ ከጀነት ተባረሩ። እንዳይፈትናቸው ወላጆቻችሁ ተፈትነዋል። ትምህርት አይወሰድም እንዴ? መንቃት እኮ አለብንኛ። ሙእምን በአንድ ጉድጓድ ሁለት ይሃይ አይነደፍም ወላጆቻችን ላይ እርምጃ ወስዶ አደጋ ላይ ጥሏቸው፣ አላህ ነግሮናል አይደል እንዴ? በቃ መጠንቀቅ ነዋ ወላጆቻችሁን ላይ ስራ እንደሰራው እናንተም ላይ እንዳይሰራ ይላል አላህ። ينزع عنهما ከእነሱ አስወገደ لباسهما የለበሱት የነበረው ልባስ አስወለቃቸው። ሊዩሪያሁማ ሰውአቲሂማ ገላቸው ይታያል ፍረተ ገላቸው። ከዛ በኋላ ወጠፊቃ ኤክሲፋኒ ሚን ወረቅ ጀና አላ ከጀነት ወረቀቶች እያመጡ መለጠፍ መልበስ መልበስ ጀመሩ። ይሄው ወንጀል ከራማን ያስገፍፋል፣ ልብስህንም ያስገፍፋል። እነሁ የራኩም ላ ሸይጣን ኩ ያያችኋል። ወቀቢሉ የሱም ቡድኖች ጓዶቹ ያቸዋል ጭፍራዎች ሚን ሐይቱ ላተረው ነው?

አላሉ ነው ቆንጆ የሆነ ነገር ተመገቡ ይላል አላህ። ባመጋገብ ራሱ ብዙ ሙስሊሞች ይፈተናሉ። ጫት እየበሉ አካላቸውን የሚያጎሉ ሰዎች አሉ፣ አይደል እንዴ? ምንድን ነው የሚጠቅማቸው? ጫት ማን ነግሯቸው ነው? ዶክተሮች መክሯቸው ነው? በል እንደውም ወደ አዲስ አበባ ብትሄዱ አሁን ቁመላ እንጂ አውቶቡስ ተራ አካባቢ ጫት እንደዚህ የያዘ አንድ እግሩን ወደፊት ያራመደ፣ አንደኛው እጁን ሴት ለመጨበጥ እንደዚህ ሲታገል ጫት ወደ መጥፎ ቦታ ያዳርሳል ለማለት ነበረ። ሲሲሉት የነበረው ግድግዳ ላይ ዶክተር ጋር ስትሄዱ ትቅም ትቅማለህ ታጭሳለህ ትጠጣለህ ነው የሚሉት። መጀመሪያ ለምን? ጉበትን ነክቶ ሊሆን ይችላል። ጮጋራ ላይ ችግር ፈጥሮብን ሊሆን ይችላል። ይሄን ቼክ አድርጎ ነው የሚገቡት። ማን መክሯቸው? ሸይጣን። ይሄ የሸይጣን ተንኮል ነው። እስላም ውስጥ ያ